የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቲዎስ ባለፉት 11 ወራት የሀገሪቱን ብሔራዊ ጥቅም ለማስጠበቅ የተከናወኑ ዲፕሎማሲያዊ ስራዎችን ለህዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አቅርበዋል። ባለፉት 11 ወራት የኢትዮጵያን የባህር በር የማግኘት ፍላጎት እውቅናና ተቀባይነት እንዲያገኝ ተሰርቷል ብለዋል። በታላቁ ህዳሴ ግድብ ዙሪያ ይሰነዘሩ የነበሩ ሀሰተኛ ፕሮፓጋንዳን በመመከት ጉዳዩ በተባበሩት መንግስታት አጀንዳ እንዲሆን መደረጉም ገልጸዋል። የተፋሰሱ ሀገራት የህዳሴ ግድብን በመጎብኘት የተሳሳተ ግንዛቤን እንዲይዙ የሚደረገውን አፍራሽ ፕሮፓጋንዳ ለመቀልበስ ግድቡ ለቀጠናው ምን ያህል ጠቀሜታ እንዳለው እንዲገነዘቡ ለማድረግ የዲፕሎማሲ ስራ ተሰርቷል። ከነሱም በተጨማሪ ተቀማጭነታቸው አዲስ አበባ የሆኑ ለዚህ ጉዳይ የተለየ ጠቀሜታ ሊኖራቸው ይችላሉ ተብሎ የተገመቱ የተመረጡ ሀገራት ዲፕሎማቶችም በግድቡ ጉብኝት እንዲያደረጉና ተገቢውን ግንዛቤ እንዲይዙ ለማድረግ ጥረት ተደርጓል። የሁለትዮሽና የባለብዙ ወገን ግንኙነቶችን በማጠናከር የሀገሪቱን ብሔራዊ ጥቅሞች እንዲከበሩ መሰራታቸውን የገለጹት ዶክተር ጊዲዮን ከተለያዩ ሀገራት ጋር የኢትዮጵያን ብሔራዊ ጥቅሞች ማስጠበቅ የሚያስችሉ ስምምነቶችም ተደርገዋል ብለዋል። የባለብዙ ወገን መድረኮችና ግንኙነታችንን በተመለከተ በሰባ ዘጠነኛው የተመድ ጠቅላላ ጉባኤ ንቁ ተሳትፎ ተደርጓል። እንዲሁም በተመድ የሰብአዊ መብቶች ምክር ቤት የመቶ ሰባ አንድ ሀገራትን ድጋፍ በማግኘት ተመራጭ ሆነናል። የምክር ቤቱ አባል ሆነን እያገለገልን እንገኛለን። በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባላት ኢትዮጵያ የባህር በር የማግኘት ጉዳይ ተጠናክሮ ሊቀጥል ይገባል ብለዋል። የአማራጭ ወደብ ፍላጎትና የባህር በር አክሴስቱ በሲ የማግኘት ጥያቄ ለሀገራችን የህልውና ጉዳይ መሆኑ ይታወቃል። ስለሆነም ሀገራችን ኢትዮጵያ የባህር በር እና የወደብ አማራጭ እንዲኖራት ለማድረግ የዓለም አቀፍ ህግን ተከትሎ በሰጥቶ መቀበል መርህ መሰረት እየተሰራ ነው። አሁን ያለበት ደረጃ ምንድን ነው ቢገለጽልን ማለት ነው። ይሄ ጉዳይ የሀገራችን የህልውና ጉዳይ ነው። ከማን ጋር ምን መሰራት አለበት የሚሉትን ጉዳዮች ከጎረቤቶቻችንም ከሩቅም ከቅርብም እየተነሳ ያለ ጉዳይ ስለሆነ በፊት ስንከተለው የነበረው የውጭ ጉዳይ ፖሊሲ እና ከዲፕሎማሲ አንጻር ስናይ በእኛ ጉዳይ ላይ ነው እሺ ሆኖ ሲነሳ የነበረው እና ከዛ ዘለል ተብሎ ይህ ጉዳይ እንደ አንድ ሺው መነሳቱና ያስፈልጋል የሚለው ነገር መመዝገቡ በራሱ ስኬት ነው። መካከለኛው ምስራቅ በአስቸጋሪ ሁኔታ ውስጥ ያሉ ዜጎቻችን ቁጥር ቀላል አይደለም። በእስርና እንግልት ውስጥ ያሉ እንዲሁም ከሞት ጋር የተጋፈጡ ዜጎቻችን ለመታደግና ለዚህ ችግር ዘላቂ መፍትሄ እንዲያገኝ ለማድረግ በኤምባሲዎቻችን በቆንጽላዎቻችን ምን እየተሰራ ነው ያለው? ችግር ገጥሟቸው ያሉትን በእስር እና በተለያዩ ጉዳት የደረሰባቸውን ወደ አገር ቤት የማስመለስ ቅድም እንደተባለው ከመቶ ሰላሳ ሺህ በላይ ሰው ወደ ሀገር ቤት እንዲመለስ ተደርገዋል። ይህ ሰፊ ውጣውረድ ና አንዳንዶቹ ፍርድ ተፈርዶባቸው በእስር ቤት የሚገኙ አንዳንዶቹ ደግሞ ታሞ እና ብዙ ችግር ውስጥ ያሉት ዜጎቻችን ናቸው ና ይሄኛው ነው አንዱ ስንሰራ የነበረው። በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ዋና ሰብሳቢ ዶክተር ዲማነጋው የኢትዮጵያን ብሔራዊ ጥቅም ለማስጠበቅ እየተከናወኑ ያሉ ስራዎችን አድንቀው፣ በሌላ በኩል ኢትዮጵያን በዓለም አቀፍ ደረጃ ያላትን ተጽዕኖ ከፍ ለማድረግም በዓለም አቀፍ ተቋማት ላይ አመራር የሚሆኑ ኢትዮጵያውያንን ማብቃት ያስፈልጋል ብለዋል።